ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮ ትጋብዛለሁ። መልካም ቆይታ። ካርታል ሶመርን ከቱርካን ነጥሎ ወደ ውጭ ከወሰዱ በኋላ ይናገራል። ውስጥ ሆና ሆስፒታል ውስጥ ሆና ቱርካን የሚጣላሉ እያለች እየደነገጠች ነው። ሶመርም ይናገራል። እያዳመጥኩ ነው፣ ካርታል ተናገር መናገር የምትፈልገውን ነገር ይኸውልህ። ሶመር አዳምጠኝ፣ ከብዙ ዓመት በኋላ ነው ወደዚህ የተመለስከው። ካርታል፣ ወደዚህ መመለስ እና ለመመለስ መቼ እንዳለብኝ አንተ መጠየቅ ያለብኝ አይመስለኝም። ሶመር ይኸውልህ፣ በዚህ መልኩ የሚቀጥል ነገር የለም። አዳምጠኝ ካርታል፣ ይኸውልህ፣ ከእኔ ጋር ለማውራት ነው አይደል ወደዚህ የመጣኸው፤ ስለዚህ መናገር የምትፈልገውን ብቻ ተናገር። ከዚህ በተጨማሪ አደራ ካርታል፣ ወራቶች፣ አመታቶች ምናምን እያልክ ሌላ ነገር ጣልቃ አታስገባ፣ ምክንያቱም በዚህ ጉዳይ አንተ አያገባህም። ሶመር ያደረግከው ነገር በቂ አይደለም እንዴ? እስከ ዛሬ ድረስ ያደረግከው ነገር ይኸውልህ። ስለዚህ ሴት ያገባኛል እኔ ሁልጊዜ እየመጣ ታሰቃያታለ፣ ታናድዳታለ፣ ታበሳጫታለ፣ ታስለቅሳታለ። ምንድን ነው እሱ? ቆይ ምንድን ነው እሱ? አልገባኝም ካርታል። ምን ለመናገር እየፈለግክ ነው ያለኸው? ከዚህ በተጨማሪ ቱርካን እንደተናደደች እና እንዳልተናደደች በምንድን ነው እርግጠኛ የሆንከው? ምናልባት ደግሞ በጉንጯ ላይ የሚፈሰውን በ ካርታል፣ ልንገርህ የደስታ እንባ ሊሆን ይችላል። ስለምንድን ነው የምታወረው ሶመር? እያወራው ያለሁትማ ቱርካን ያለቀሰችው ያነባችው እንባ ከደስታ ብዛት ነው። እኔ ያልገባኝ ነገር ከመቼ ጀምሮ ነው ካርታል የእሷ ጠበቃ ወይም ደግሞ ቦዲ ጋርድ ሊሆንገው? ሶመር ምን እያልከኛለሁ? ምንድን ያልካት ንገርኝ። ቱርካን ምን ብትናገራት ነው እንደዚህ ያለቀሰችው? እውነቱን ልንገርህ። እውነቱን ማወቅ ትፈልጋለህ? እኔ ያልኳት ከልቤ ነው የማፈቅርሽ አሁንም ቢሆን አፈቅርሻለሁ ነው ያልኳት። ይህን ስነግራት ነው ያለቀሰችው። ምን ነው ካርታል ግራ ተጋባህ? ይህን መስማት አፈልግም። ከዚህ በተጨማሪ ካርታል ቱርካን ላይ ምን ነው ትኩረት ግን አደረግ፣ ከእሷ ጋር ለምንድን ነው የምትሽከረከረው? አብርሃት የምትሄደው፣ የምትወጣ የምትገባው፣ ይህም ማወቅ እኔ ራሱ በጣም እፈልጋለሁ ካርታል። ምክንያቱም ሶመር ሶመር አዳምጠኝ፣ ይኸውልህ ቱርካን እኔ በጣም አስፈላጊ ሰው ነች። እሱ ስልክነ ካርታል በጣም አስፈላጊ ነች፣ የስራ ባልደረባ ነች። ከዚህ ውጭ ግን ምን አለ ካርታል? ሶመር፣ ይኸውልህ፣ አዳምጠኝ፣ እኔና እሷ ቤተሰብ ሆነናል። አዎ ከቱርካን ጋር ቤተሰብ ሆነናል። ይገባኛል፣ ይገባኛል። ካርታል እኔ በሌለሁበት ጊዜ በጣም ከጎኗ ሆነ እንዳገዝከ ታውቃለሁ። ይሄ እናውቃሉ። ለዚህ ደግሞ ምስጋና ይገባሃል። ካርታል አመሰግናለሁ። ይህ መስለኛል። ሶመር አሁንም ቢሆን አልገባህም፣ የምናገረው ነገር አልገባህም። ምን መሰለ እኔና ቱርካን ብሎ ሊናገር ሲል፣ ቱርካንም ከፊት ለፊት እየተራመደች እነሱን ለማየት ትወጣለች። ከቱርካን ጋር አይን ላይን ይተያያሉ። እየተንቀጠቀጠችን በራሷ ምልክት እያሳየችው እንዳይናገር ካርታልን በምልክት ታሳየዋለች። በመጨረሻም ግራ እየተጋባ ዞር እያለ ቱርካንን ሶመርም ይመለከታታል። ለምን አቋረጥክ ካርታል? ለመናገር የምትፈልገው ነገር ነበረ፣ ስለ ቱርካን እየተናገርክ ነበረ። ነገረኛውን ቀጥል እንጂ ተናገር። ካርታልም ቀና እያለ ቱርካንን በድጋሚ መመልከትም ይጀምራል። በሌላ በኩል ሳርዳርና ዶኖሽ ወግ እያደረጉ እየተራመዱ ባለበት፣ እኔ ምለው ግን ሳርዳር፣ የጠየቁህን ጥያቄ እኮ አልመለስክልኝም፣ በቀልድን ያለፍከው ፊቱ ቀየር እያለም ይናገራል። አልገባኝም። ምን ነበር የጠየቅሽኝ? ምክንያትህ ምን ነበረ? እንዴት በድንገት መጣ? ወደዚህ ወደዚህ ሀገር እንዴት መጣ ከዛ ከሩቅ ሀገር ብዬ ጠይቄ ነበረ። እና ነግሬሻለሁ እኮ ዶኑሽ። ሳርዳር በእውነት ስትዋሽ አያምርብህም፣ ያስታውቅብሃል። ከዚህ በተጨማሪ በፍጹም በአጋጣሚ አይደለም የመጣው። እኔን ለማታላላት ሞክር። እኔ በመጣሁበት ቀን አንተ እንዴት መምጣት ትችላለህ? እንዴት ይህ አጋጣሚ ይሆናል? ንገረኝ። ማን የነገረህ? ሶመርን የነገረህ ወይስ ደግሞ እህቴነች ነች? ማን የነገረህ ንገረኝ። በእውነት አልገባኝም። ምን ማለት አለባቸው? ቆይሽ፣ ንገረኝ ዶኑሽ። ሳርዳር እያለችም ለመናገር ይከብዳታል። ሳርዳር ምን መሰለ እኔ እኔ ምን አልባት ልሞት እችላለሁ። በቃ በቅርብ ልሞት እችላለሁ። ያለብኝ ህመም ከባድ ነው። እየተርበተበተ እምባውቅርር እንባው ቅርር እያለ ሳርዳርም ይናገራል። እንደዚህ አይነት ነገር ከየትን ያመጣሽ ዶኖሽ ምን እያልሽን ያለሹ ታመም ያለው እያልከው ነው። በዚህ ህመም ምክንያት እናቴ ሞታ ነበረ። ይህን ታውቃለህ፣ ታሪኩን ታውቃለህ። ስለዚህ እኔም የተለየ ጣፈንታ የለኝም ሳርዳር፣ አሁን ደግሞ የኔ ተራ ነው። ዝም እንድትል ሳርዳር በእጁም ከንፈሯን እያያዘ ይናገራል። በፍጹም እንደዚህ እንዳትናገር ድጋሚ በእውነት ብይሻለሁ በድጋሚ እንደዚህ አይነት ቃል እንዳትናገሪን፣ የፊት ዶኑሽ እኔ ዶክተር ነኝ፣ ለዛውም ደግሞ የአንቺ ዶክተር ነኝ። ገባሽ? ስለዚህ ካልክ እየሻለሁ። በፍጹም እንደዚህ አይነት ነገር እንዳትናገሪ ድጋሚ። ገና መቼ በህይወት ኖርንና ነው ስለ ሞት የምታወሪው? ምን ሆንሻል ዶኑሽ? እኛ እኮ ረጅም የሆነ ህልም አለን አደለም እንዴ? እኔና አንቺ ገና በጣም ብዙ ዓመት እንኖራለን እስከምናረጅ ድረስ እያለችን በእጁ ይዛል ከዚህ በኋላ ግን ይውልሽ ሎኑሽ በፍጹም እኔና አንቺ አንለያይም። ለማይረቡ ምክንያቶች፣ በሰዎች ምክንያት ወይም ደግሞ በቤተሰብ ምክንያት በፍጹም ከዚህ በኋላ እኔና አንቺ እጅና እጃችን ሌላ አቀቅ አይገባም። እኔ አንቺን እጅ በፍጹም ከዚህ በኋላ አልለቅም። አንቺም የእኔን እጅ በፍጹም እንዳትለቂ። ትስማሚያለሽ? ለእኔ ብለ ነው አደላ የመጣው ከውጭ አገር እንደ ታመንኩ ካወክ በኋላ ነው አደላ የመጣው? አዎ፣ በቃ ምን ትሆኝ? አዎ፣ አንድ ሺ ጊዜ አዎ መልሴ ነው ለአንቺ ስል ነው የመጣሁት። ነገር ግን ስለታመምሽ ለህመምሽ ብዬ አይደለም። ለአንቺ ብዬ ብቻ ነው የመጣሁት፣ እድሽን ለመያዝ ብቻ ነው የመጣሁት። በድጋሚ በእግሬ እንድቆም ስለምፈልግ ለራሴ ብዬ ስለማፈቅድሽ ነው የመጣሁት፣ ለፍቅራችን ስል ነው የመጣሁት እያለ ጉንጭና ጉንጯን ይዞ አይኖቿን ሳርዳርም ይመለከታል። ይኸውልሽ የወደፊቱ ጣፈንታይኛ ነው ዶኑሽ፣ ያንችና እኔ ነው። ለማንኛውም ግን ማነው የነገረህ? ወንድሜ ሶመር ነው የነገረህ? አጎቴ ፋቴ ነው የነገረኝ፣ እባክሽ ሶመር አይደለም እያለ ሲናገር የምትዝምት ጨብጠውን ዶኑሽም ታታለች። ምን እያልክ ነው ያለው፣ አባዬ ሁሉም ሰው ያውቃል ማለት እኮ ነው። ቤተሰቦች በሙሉ ያውቃሉ ማለት ነው። ስለ እኔ ጉዳይ እያስመሰሉ ነው ማለት ነው። አይደለም፣ ይውልሽ። ነገር ግን በፍጹም አንድ ጥያቄ አይጠይቁሽም፣ ስለ ህመምሽ የሚጠይቅሽ የለም። ከዚህ በኋላ አንችን ለማናደድ ማንም ሰው አይጠይቅም፣ ዝም ብለው ይኖራሉ። በሽታሽን ግን ያውቁታል። በቃ አንችን የሚጨቀጭቅሽ ሰው፣ ሰላምሽን የሚነሳሽ ሰው የለም። በዚህ አትናደጅ፣ በማንም እንዳትናደጅ ዶኑሽ። አባዬ አባዬ፣ ስለ እኔ ህመም ያውቃል፣ እሱ እኮ አይችልም። እያለችም ዶኑሽ በጣም ታዝናለች። ከሳር ዳርም ዞር ትላለች። ሳርዳር የዚህን ጊዜ በጣም ይከፋል። ምንድን ነው ያደረኩት? ዶኑሽ ማልቀስ ትጀምራለች። ሳርዳርም ከጉኗ ይቀመጣል። በድጋሚ በትልቅ ውሸት ውስጥ ነው ያለሁት ማለት ነው። አየ ቤተሰቦች እየዋሹ ነው ማለት ነው። ይሄ ውሸት አይደለም ዶኑሽ፣ ይሄ መጠበቅ መንከባከብ ነው። ያንን ሰው ሳይጎዱ ወይም ደግሞ ሳያበሳጩ መንከባከብ እና መጠበቅ ነው እያለምባው ሳርዳርም በጉንጩ ላይ ይፈሳል። ያንቺ እናት አፈሩን ገለባ ያደርግላት ና ከረጅም ዓመት በፊት አንድ እውነት ደብቃ ነበር የምንኖረው። ያ እውነትም የተደበቀው እናንተን በሰላም ለማኖር ተብሎ ነው ለልጆቿ ስለምታስብ ነው። ይሄም ተመሳሳይ ነገር ነው። እውነታው የተደበቀው አንቺን ለመጠበቅ ነው፣ ለአንቺ ሰላም ሲባል ነው። ደስተኛ ሆነሽ ልክ እንደ ማንኛውም ሰው ጤነኛ እንደሆንሽ እንዲሰማሽ ነው ቤተሰቦችሽ ዝም ያሉት። ለዛ ነው ቤተሰቦችሽ ለምክንያት ነው ዝም ያሉት። ሁላችንም ደግሞ ከጎንሽ ነው ያለ ነው እንደሆኑሽ፣ ይህን አትርሽ። ቤተሰቡ በሙሉ ስለ አንቺ ያስባል። አንቺ ደስተኛ እንድትሆኝ ነው የሚፈልገው በማንም መናደድና መበሳጨት የለብሽም። እኔም በሆን በጣም ነው ማፈቅርሽ። ከምታስቢ በላይ አፈቅርሻለሁ እያለም በመጨረሻ ዶኑሽን ሳር ዳር ያቅፋታል። በሌላ በኩል ወደ እነ ካርታ ለመስሪያ ቤት ሩቺያን ትደርሳለች። ፊጋንም እንደተመለከተቻት እየተንቀጠቀተች፣ እናት ሩቺያን ሰላም፣ እንኳን ደህና መጣሽ። ሩቺያን አመሰግናለሁ፣ አቶ ካርታልም ፈልጌ ነበር። ካርታልም ቢሮውን ከፈት እያደረገ ወደ ውጭ ይወጣል። ሰላምታ ከሰጠችው በኋላ ካርታልም ይናገራል። እከፈቀድሽልኝ እናት ሩችያን በጣም ወሳኝ የሆነ ስብሰባ አለብኝ። አስፈላጊ ነገር ካለ ለረዳቴ ለፊጋን መልእክትሽን ማስቀመጥ ትችያለሽ። ትነግረኛለች እሷ ከይቅርታ ጋር ብሎ ተናግሮ ሊራመድ ሲል ከቱርካን ጋር የተያዘ ጉዳይ ላናግረን የመጣሁት። የዚህን ጊዜ ከሚሄድበት ቁም እያለ ካርታልም ይናገራል። ቪጋ ነው የተወሰነ ደቂቃ እንዲሰጡኝ ለተሰበሰቡ ሰዎች አሳውቄልኝ። እናት ሩቺያን፣ ወደ ውስጥ ንግባ እናናውራ። የሚጠጣ ነገር ምን ይምጣለሽ? እናት ሩቺያን፣ ምንም አልፈልግም። በቀጥታ ወደ ጉዳይ ልግባ። እያዳመጥኩ ነው፣ መናገር ትችያለሽ። ታውቃለህ፣ ልክ እንደ ልጅ እንደምወድ ልክ እንደ ልጄ ነው የምመለከት። በጣም አመሰግናለሁ። ውለታህንም ቢሆን በፍጹም አረሳም። ልጄ ሶመርን አግዘኸዋል፣ በተለይ ደግሞ ከሚኔ ጋር ባለው ጉዳይ። ሚኔ ቤቱን እሳት ስትለቅበት ያንን ሁሉ ነገር ያስተካከልከው አንተን፣ አግዘኸው ነበር፣ ከጎኑ ነበርክ። እሱንም ቢሆን አረሳም። ሶመር ጓደኛዬ እና እንዲሁም ደግሞ የስራ ባልደረባዬ ነበረ፣ አብረን እየሰራን ነበር። ነገር ግን ካርታል አሁን ያ አብራችሁ ምትሰሩን ነገር ስራው ቢቀርም ጓደኝነታችሁ ግን አሁንም ቢሆን እንዳለ ነው ማስበው። እኔ ምክንያቱ ምን መሰለ፣ ካርታል ትናንትና ዶኖሽ ስለተመለሰች የራት ፕሮግራም አዘጋጀች ነበረ። አንተም ብትመጣ በጣም ደስ ይለኝ ነበረ። ቱርካንንም ጥሩ ብያት ነበር፣ ስለዚህ ጉዳይ ግን አልነገረችኝም እያለ ካርታል ይናገራል። ምናልባት ረስተው ነው የሚሆነው ካርታል፣ ረስተው ነው የሚሆነው። ያው በእህቷ መታመም ምክንያት ቱርካን ሰሞኑን ጥሩ ስሜት ላይ አይደለችም፣ ሁላችንም እናውቃለን፣ እንረዳታለን። ለዛ ይሆናል የረሳችው፣ ብዙም አይፈረድባትም። በቀጣይ ግን ክስ አለው። በእውነት ካርታል አንተ ብቻህን የምትቀርብበት እንግዳ አሁን የምትቀርብበት ፕሮግራም ነው ማዘጋጀው እንዳታስብ። ፈገግ እያለም ይመለከታታል። በእርግጠኝነት ትናንትና እዛ ፕሮግራም ላይ በእውነት አይታቸው መሆን ነበረበት። ማና ማን ነው የማየው? እንዴት እንደሚያምሩ ቱርካንና ሶመርን ነዋ እያለችም ትናገራለች የዚህን ጊዜ ካርታል ግራ ይጋባል ከብዙ አመት በኋላ ተመልከት ከብዙ ዓመት በኋላ ሶመርና ቱርካን ብቻ አይደሉ ሁሉም ቤተሰብ በአንድ ላይ ተሰብስቦ ነበር ይገርማል ስሜቱን ለመቆጣጠር እየሞከረ ካርታልም ይናገራል ምን ችግር አለው ታዲያ በጣም ደስ የሚል ነገር እኮ ነው ምን የተፈጠረ ነገር ነበረ ይኸውልህ እያልኩ ያለሁት ካርታል አንተ የነሱ ጓደኛ ነህ ምን ያክል አስከፊ ዘመን እንዳሳለፉ ሁለቱ ታውቃለህ እንዴት ከባድ ጊዜ እንዳሳለፉ ስንት መስዋዕት ለፍቅራቸው እንደከፈሉ አብረው እንዲታረቁና በሰላም እንዲኖሩ ልጃቸውን በሰላም እንዲያሳድጉ እንፈልጋለን እኛ ቤተሰቦቻቸው ነገር ግን እነሱ በፍጹም እኛን ሊሰሙን በፍጹም አልቻሉም ስለዚህ አንተ የእነሱ ጓደኛ እንደመሆነ መጠን ካርታል ምናልባት አንተን ሊሰሙ ይችላሉ ከዚህ በተጨማሪ ቱርካን ደግሞ አንተን በጣም እንደምታምንህ ተስፋ አረጋለሁ ይህም ጉዳይ አንተ ያዘው ሁለቱንም ቁጭ አድርገህ አውራቸው እባክህን እንዲታረቁ አድርግልን እባክህ። አንተን ይሰማዋል በእርግጠኝነት። ምክንያቱም ምን መሰለ ካርታል፣ እንደው እነሱ ቁጭ ብለው አይታረቁ እንጂ በመካከላቸው ያለው ፍቅር በጣም ከባድ ፍቅር ነው። ምንም አይነት ነገር አይለየውም። በጣም ነው የሚዋደዱት። እስካሁን ድረስ ፍቅራቸው አልቀነሰም። ይሄ እናውቃለሁ እኔ እያለች ስትናገር፣ ካርታልም እየተበሳጨ ዝም ብሎ ይመለከታል። ይሄ ብቻ ደግሞ አደለም የወለ ካርታል፣ በመሀከላቸውም ልጅ አለ። ደፍኔ ያለች የወለዷት ልጅ። እነሱ መቼም ሊለያዩ አይችሉም። ምናልባት እንኳን በስህተት የሆነ ሰው በመሀከላቸው ቢገባ በእውነት ምንም ደስ የማይል ነገር ነው የሚፈጠረው። ፈጣሪ የማይወደው ነገር ነው ለነሱ ለፍቅራቸውም እንዲሁም ደግሞ ለእኛም ቢሆን ደስ የማይል ነገር ነው የሚሆነው። ቱርካን የሶመር ነች፣ ሶመር ደግሞ የቱርካን ነው። ትንሽ ብቻ ገፋ የሚያደርግ ሰው ብቻ ነው የሚያስፈልገው። ከዛ በኋላ እርስ በእርሳቸው ይስማማሉ፣ በሰላም ይኖራሉ። ይሄ ልናገር ነው የመጣሁት ካርታል። ይህን ኃላፊነት ወስደህ እንድታስታርቅልን እንፈልጋለን። እርዳቸው፣ መርዳት አለብህ ካርታል። እና ሩቺያን እንደዚህ አይነት ጥያቄ አጠይቂ እንዳልሰማ ሆናለሁ አስመስላለሁ እያለ ካርታል ሲናገር ግራ ትጋባለች። ምን ማለት ፈልገ ነው ካርታልን? በመጨረሻ እጁን ከፍ እያደረገ ያደረገውን ከቱርካን ጋር ያሰረውን ቀለበት ያሳያታል። ይህን ስትመለከት ሩቺ አንተ ትደነግጣለች። ይህን ቀለበት አየሹ አደለ? አዎ አየሁት። የሞተችው ሚስትህ የእሷ ቀለበት ነው አደለም? በእውነት ታማኝነትህን እስካሁን ድረስ እንደዚህ ጸንተ መቆየትህን ሳላደንቅ አላልፍም። በእውነት በጣም ታማኝ ባል ነህ። በጣም እድለኛ ነች ሚስትህ እያለች ስትናገር በሀሳቡ ወደኋላ ተመልሶ ቱርካን ካርታልን ያስጠነቀቀችውን ነገር ማስታወስ ይጀምራል። ካርታል ይህንን ጉዳይ በፍጹም ሶመር ማወቅ የለበትም እኔ እናንተ እንደተጋባን በፍጹም ማወቅ የለበትም። አሁን አደለም ጊዜው ብያሃለሁ። በፍጹም እንዳትናገር ስንት ጊዜ ልንገር። እያለች እየተርበተበተች የነገረችውን ያስታውሳል። እና ሩቺያን ትዳርና ቤተሰብ ኃላፊነት ይጠይቃል ይሄ ቃል ኪዳን ሲደረግ ፊርማውም ሲደረግ ከሁለት ቃላት በላይ የዘለለ ትርጉም አለው። እወድሃለው፣ እወድሻለው ብቻ አይደለም። እነዚህ ሁለቱ ቃላቶች የሚገነቡት ቤተሰብ አይኖርም። ትዳር ስራን ይፈልጋል፣ እምነትን ይፈልጋል። እነዚህን ጉዳዮች ደግሞ ሶመር በፍጹም አላሟላም፣ ይሄን ኃላፊነት አልተወጣም እያለ ሲናገር ሩቺያን ትደነግታለች። ስለዚህ ባክሽ በዚህ ጉዳይ ላይ ጣልቃ አታስገብኝ ባክሽ። ምን መሰለ ካርታል በሕይወት ዘመኑ ሁሉም ሰው ቢሆን የራሱ የሆነ ስህተት የሚሰራው ስህተት አለ። ከስህተት ነፃ የሆነ ሰው የለም። ሶመር ከመጀመሪያው ጀምሮ ነበር ስህተት የሰራው። በእርግጠኝነት ደግሞ አንተም ብትሆን ስህተት መሥራት አይቀርም። አዎ፣ ከቀድሞ ትዳርህ ከጮኛ ጋር ከመገናኘት በፊት ወይም ደግሞ ከተገናኘ በኋላ የሆነ ስህተት ሰርተ ይሆናል። አንድ ስህተት ወይም ደግሞ ሁለት ስህተት፣ ግን ያ ሰው ሙሉ ለሙሉ መጥፎ ነው የሚለውን ነገር አያሳይም። እኛ ሰዎች እንሳሳታለን። ስህተት ደግሞ እንደውም ጥንካሬን ያመጣል እድገትን ያመጣል። ይሄ ብቻ አይደለም። እነዚህ ያሳልፏቸው እያንዳንዱ ችግርና መከራ እንዲሁም ደግሞ ስህተቶች የበለጠ እንዲዋደዱና ፍቅራቸውን እንዲገነቡ ያደርጋል። ይህን ነው መናገር የምችለው፣ ካርታል ለዚህ ነው እርዳታ ያስፈልገኛል ያልኩ። ይህን ደግሞ ለማድረግ አንተ ትክክለኛው ሰው ነህ። አልተሳሳትኩም አይደለ? ብላ ስትናገር አንገቱን እየወዘወዘ ትክክል ነሽ ይላታል። በመጨረሻም እየተዘጋጀች በጣም ጥሩ ስራዬን ጨርሻለሁ ማለት ነው፣ መሄድ ይኖርብኛል እንግዲህ። አንተም ስብሰባ አለብህ እንዳላስረፍድብህ። እጇን እየዘረጋችም እየተጨባበጡ ትናገራለች። ስለ ተረዳኝ በጣም ነው የማመሰግነው መልካም ስራ ይሆንልህ ብላ ተናግራ ትለውም ትሄዳለች። በሌላ በኩል ሕክምናዋን ለማስጀመር ዶንሽና እንዲሁም ደግሞ ቱርካን ወደ ሆስፒታልም አቅንተዋል። በደንብ መኪና ማሽከርከር እንደቻለች ቱርካንን እንደቻለች ካወቀች በኋላ ዶንሽም ትናገራለች። በጣም ጎበዝ አሽከርካሪ ወጥቶሻል እህቴ። አሰልጣኙ ነው እባክሽን፣ በእርግጠኝነት ወንድሜ ሶመር ነው አደል ያሰለጠነሽ ቱርካን አይሶመር አይደለም ካርታል ነው ያሳለጠነኝ፣ እያለ ስትናገር ዶንሽም ፊቷ ላይ የመከፋት ስሜት ይነበብባታል። ለማንኛውም ዶንሽ ተዘጋጀሽ እንውረድ። በነገራችን ላይ ሳልነግርሽ፣ ዶክተር አይሊንን ልክ እንዳገኘሽ አትወጃታለሽ፣ በጣም ጥሩ ሰው ነች እና ያለን፣ እንግዲህ እስኪ እየተባባሉ እያወሩ ባለበት ሳዲክም ይደውላል። ቱርካንም ስልኩን አንስታ፣ እያዳመጥኩ ነው አባዬ። ቱርካን ኔ ነች፣ ወደ ትምህርት ቤት መጥቼ ነበረ ነገር ግን ልጅሽ ደፍኔ የለችም አሉኝ። ምንድን ነው እሱ ልጄ፣ እየተፈጠረ ነገር አለ? ሁሉም ነገር ሰላም ነው አባዬ። ደፍኔ ቤት ነው ያለችው። ዛሬ ወደ ትምህርት ቤት አልመጣችም። ታዲያ ለምንድን ነው ያልተናገርሽው ልጄ? ይህ ሁሉ መንገድ እኮ አልመጣም ነበር ብንነግሪኝ። እሷን እኮ ላመጣ ነበር ወደ ትምህርት ቤት የሄድኩት አባዬ። ምን መሰለህ ደፍኔን ወደ ሌላ ትምህርት ቤት ላዛውራ ትፈልጊያለሁ። እሷን ማግኘት የምትፈልግ ከሆነ በየቀኑ እንነጋገራለን፣ ትገናኛላችሁ እየተባባሉ በስልክ እያወሩ እንዳለ ከሱ ጀርባ ከሳዲቅ ጀርባ ሶመርም እየተራመደ ይደርሳል። ምን እያወራሽ ነው ያለሽው ልጅ? ልጅን ለማግኘት ከአንቺ ጋር መደራደር ደግሞ አለብኝ? ምን እያደረግሽ ነው ያለሽው ቱርካን? ይኸውልህ አባዬ ካንተ ጋር አሁን መጨቃጨቅ የለብኝም። ለምን እንደዛ እንዳደረግኩ ምክንያቴን በደንብ አድርገህ ታውቃለህ ብላ ተናግራት ስልኩንም ተዘጋበታለች። የተፈጠረውን ነገር ማመን እየከበደው ግራ ይጋባል። አቶ ሳዲቅ የተፈጠረ ነገር አለ? ችግር አለ እንዴ እያለ ሶመር ይጠይቃል። ዶኖሽም በሌላ በኩል ለምንድን ነው እሱ እንደዚህ እየተናደሽ አባዬን የምታናግሪው ምክንያቱም ደፍኔ ልጄን ከሶመር ጋር እያገናኛት እንደሆነ ስለደረስኩበት ነው። በእርግጥ እርግጠኛ አይደለሁም፣ ነገር ግን ዛሬ ማታ በእርግጠኝነት አውቃለሁ ከልጄ ጋር በሚስጥር እየሰሩ እንደሆነ ወይም ደግሞ አይደለም፣ ማወቅ አይቀርም። ነገር ግን እውነቱን ለመናገር ቱርካን፣ በሚስጥር መገናኘት የሚባለው ነገር በጣም የሚያስጠላ ነገር ነው። እንደዚ አይነት ነገር ባይኖር ደስ ይለኛል። ምን ለማለት ፈልገች ነው ዶኑሽ? ከሶመር ጎን እኔ ብቻ እንዳቴ እኔ ነህ ተሽንትተሽ ረኔ ምንም አልተናገርኩም፣ እንደዛ አይደለም። ዶኑሽና እንዲሁም ደግሞ ቱርካን ወደ ሆስፒታል ከመግባታቸው በፊት እየተራመዱ ባለበት ከመስኮት ላይ ሆና እዛው ተዘጋባት ክፍል ውስጥ ሆና ከርቀትም ሁለቱን አሻግራ ሚኔ ትመለከታቸዋለች። በሌላ በኩል የዶምሽ ዶክተር ዶክተር አይሊን በስልክም ከሳርዳር ጋር እያወሩ ነው። ይውለ እንደዚህ መሆን አይገባም ሳርዳር። እውነት ነው። በቃ አዎ፣ የመጣሁት እኔ አንተን ብዬ ነው። ያደግክበትን ሀገር የትውልድ ሀገርህን ማየት እፈልጋለሁ እያንዳንዱን ነገር። እኔንም ተረዳኝ እባክህ ሳርዳር ሳርዳር ይናገራል። አሁን ይህን መኖሪያሽ ጥሩ ሆቴል ይዣለሁ። እሺ በቃ በጣም ጥሩ፣ ያለሽበትን ቦታ አድራሻውን ላኪልኝ። ከዛ በኋላ ወደ ምሽት ላይ እመጣለሁ። እሺ ሳርዳር በጣም ደስ ይለኛል። ይህንን አውርታ እንደጨረሰችም የቢሮዋን በር ይንኳኳል። የግቡ እያለችም ዶክተሯ ትናገራለች። የመጣችውም ዶኖሽ ነበረች። በጣም ደስ እያላት ዶኖሽ ከዶክተሯ ፊት ለፊት ትቆማለች። ይሁንና ዶክተሯ ግን ዶኖሽን ማንነቷን ስለምታውቅ ዝም ብላም ትመለከት አታለች። ሰላምታም ይለዋወጣሉ፣ እርስ በእርሳቸው ይተዋወቃሉ። ከቱርካን ጋርም በድጋሚ ይተዋወቃሉ። ከተቀመጡም በኋላ ዝም ብላ ዶኖሽን ስትመለከት ቆይታ ዶክተሯ ወደ ቱርካንም ዞር እያለች ትናገራለች። ቱርካን ነገር ግን እህትሽ እንደዚህ ቆንጆ እንደሆነች አልነገርሽኝም ነበረ። እንግዲህ እህቴ እንደዚህ ነው የምትመስለው እያለችም ቱርካን ትናገራለች። ዶኑሽም ደስ እያለ ታመሰግናለሁ ትላለች። በመጨረሻም ስለ ዶኑሽምም ዶክተሯም ትናገራለች። ዶኑሽ ይኸውልሽ፣ ተጨማሪ ምርመራ ያስፈልግሻል፣ ያለውን ነገር በደንብ ለማወቅ ይረዳናል እያለች ላይ ስትናገር የኒኮ የረጅም ጊዜ የሕክምና ውጤቴ በዶክመንት ተደርጎ ወደ እናንተ ጋር ገብቷል፣ እያለችም ዶኑሽ ትናገራለች። ይገባኛል፣ ተመልከቻለሁ፣ ነገር ግን በደንብ ለማጣራት ድጋሚ ምርመራ ያስፈልጋል፣ እያሉ እያወሩ ባለበት በመሀልም አንድ ነርስ መታ፣ ወይዘሮ ቱርካን እያለችም ትታራለች። አቤት፣ እኔ ነኝ አንድ ጊዜ ውጭ ላናግርሽ ፈልጋለሁ። በጣም ጥሩ ሽ። ቱርካንም ነርሷን ተከትላ ትሄዳለች። ዶኑሽና ዶክተር ኤሌኒ አብሮ ይቀራሉ። ወደ ውጭም ነርሷ ከወሰደቻ በኋላ ወይዘሮ ቱርካን ምን የምትባል ታካሚያለች ያለች እዚህ ሆስፒታል ውስጥ የስነ ልቦና ሕክምና እየተደረገላ ያለው ለረጅም ዓመታት ይመስለኛል። በመስኮት አሻግራ አንችን ተመልክታሻለች። ስለዚህ የምታቀሽ ይመስለኛል። ባልሳሳት የቅርብን ባይሆን ጓደኛ እንደሆንሽ ይገምታሉ እና አንችን ማግኘት ትፈልጋለች። ልታይሽ ትፈልጋለች። ግራ የተጋባ ቱርካን እንትናገራለች። ምንም የሚያገናኘን ነገር እኮ የለም ከሷ ጋር እኔ ወደዚህ የመጣሁት እኮ እህቴን ይዤ ነው። እህቴ ታማብኝ ነው። በጣም አዝናለው ነርስ መልካም በቃ መልካምሽ ብላ ተናግራ ነርሷ መሄድ ትጀምራለች። የተረበሸች ቱርካን በረጅሙ ትተነፍሳለች። ተመልሳም ወደ እህቷ ወዳለችበት ቢሮም ትገባለች። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የሎ ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማ መከታተል ትችላላችሁ። እንዲሁም ደግሞ የወፍ ጎጆ ድራማ የመጨረሻውን ክፍል ማየት የምትፈልጉ ኮሜንት ላይ ስለተቀመጠ እሱን ተጭናችሁ ማየት ትችላላችሁ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሮላችሁ።